ሚኮ ትቼ ነበር እና፣ አሁን ዶክተሩ ሳይደውልልኝ በቃ እየሮክ ነው የመጣው። ሽጉጥ ማለት ይህን ሽጉ እሱን ሌላ ጊዜ እናወራበታለን። አሁን የሚያሳስብ ነገር አይደለም። መዝር ሰምታለች? መዝር አልሰማችም። እኔም አልደወልኩላትም። ታውቃለህ ብነግራት ምን እንደምትሆን። አምስት ቀን እና እስካልነግራት። አዎ በጣም ከባድ ነው። ግን ታውቃለህ ብነግራት ምን እንደምትሆን እና ተመስገን እንኳን በቃ ደንግጫ ነው እየሮጥኩ የመጣሁ። ሲጠብብኝ እኮ ጭራሽን። ተመስገን እንደዚህ ሆነ። ማገኛለሁ አላልኩ ነው። ምን እየተሰማ ነው? እራብ ነው ማለት ነው እና ዶክተሩ አለ ጠይቃትና፣ ጁስ ነገር መውሰድ የምትችል ከሆነ ጁስ ነገር ተጠቀምበት እስከዛ

እሱን ሌላ ጊዜ እነግርሀለሁ። አሁን ተረስክን። አረጋጋሽ ሰላም፣ ውድና የተወደዳችሁ ቤተሰቦች እንዴት ናችሁ? ዛሬ በጣም ደስ ብሎኛል። እናንተም ስትጨነቁልን የነበራችሁ እንኳን ደስ አላችሁ። ቤኪ ዛሬ ነክቷል፣ እግዚአብሔር ይመስገን። አላቅም ብቻ ምን ማለት እንዳለብኝ ሁሉም ነገር በሀሳብ እየደወላችሁም ብዙ ብዙ ነገር ያላችሁኝ እኔ እንጃ ቃላት የለኝም እናንተን ማመሰግንበት። ለማንኛውም በረከት ነክቷል፣ እንኳን ደስ አላቸው። እኔ በጣም ደስ ብሎኛል። ያው ተደውሎልኝ ምናምን ወጥቼ ነው የነበረ እና ተደውሎልኝ፣ ማለት ወጥቼ ነበረ እና ተደውሎልኝ እየሮጥኩኝ ወደዚህ ሲገባ፣ እኔ ምን ሆነ ብዬ ነበር ያሰብኩት፣ ግን እግዚአብሔር ይመስገን ሁሉም ነገር በፈጣሪ ነውና፣ ስመጣ ግን ለቅቶ ነው ያገኘሁት። በጣም ደስ የሚል እናንተ ማወቅ ስላለባችሁ ነው እንጂ በዚህ ሁኔታ ላይ ያለ ያው ካሜራ መያዙ ማሳየቱ ደስ አይልም። ግን ያው ደስታው ምንድነው? እናንተ ስትጨነቁ ነበራችሁ። ብዙዎቻችሁ በጣም እየደውላችሁ ብዙ ነገር እያላችሁ ነበረ። አካውንቱን ላስቀመጠ በቃ ችግር የለውም በቃ ትጨናነ በጣም ስታስቡልኝ እንጃ። ብቻ ከጎኔ የምንም ሰው ባይኖር በቃ ከጎኔ እንዳላችሁ ነው መቆጥሩ። ብዙ ብዙ ነገር እያላችሁ ነው። እጅግ በጣም አመሰግናችኋለሁ። ፈጣሪ ሁላችሁም በያላችሁበት ሰላማችሁ ብዛ፣ ፈጣሪ ይጠብቃችሁ። ሙስሊም የሆናችሁ ዱዋ እያረጋችሁ፣ ክርስቲያን የሆናችሁ ጸሎት እያረጋችሁ ከዚች ቀን አድርሶናል እና ብቻ አላቅ ምን እንደምላችሁ ለስራ የወጣችሁ ሀሳባችሁ ተሳክቶላችሁ ሁሉ ነገር ተሟልቶ ወደ ሀገራችሁ ተመልሳችሁ ደስ የምንል ህይወት እንድትኖሩ ምኞቴ ነው። የጎደለው ነገር ፈጣሪ ሁሉን ነገር ለእናንተም ይሙላላችሁ። ከዚህ በላይ ያው ምንም ዩ ከቻለ እስኪ ልሞክረው ምናልባት ዛሬን ትስላለ ማውራት ላይ ችል ይችላል። በረከት ትችላለ ማውራት ቤተሰቦች ዩ ቤተሰቦቹ በጣም እየተጨነቁ ነበር እየደወሉ ምናምን እና ሚገርም ከዶክተር ራሱ ከአዲስ አበባ ሌላ ክልል እያለች ነበር እየደወለች እና በጣም ሲጨነቁ ስለነበር ማውራት ከቻል በትንሹ በቃ አመስግናቸው የተጨነቁ ስለሆነ አንተ ያለበትን ሁኔታ ማወቅ የፈለጉ ነበር። እነስኪ ቀስ ብለህ በቃ በቻልከው መጠን ቶ ችግር የለውም መካኒት ቤተሰቦች ያው ምን ማለት እንዳለብኝ ሀራቅ ትንሽ የተፈጠረው ነገር ለእኔ ራሱ ከባድ ነው እና ብቻ ለተጨነቃችሁ ላሰባችሁ ሁላችሁ ግን አመሰግናለሁ። ያው እንደምትጨነቁ አቅ ለው ማለት የእናቴ ጾታ የተ የወንድሜ ጸሎት እንዲሁ የሁላችሁ ዋና ጸሎት ያው ዛሬ እዚህ እንድገኝ አድርጎኛል። ነው ፈጣሪ የሚያሳካላችሁ ሁላችሁ ጠማሪ እኔ እንጃ አካውንት ያለት የምን አካውንት ነው? አካውንት ያው የሚያስፈልግ ነገር ካለ ገንዘብን እላክል አካውንትን አስከፈት ምናምን እያሉ ነበር ግን ደግሞ እኔ እዛ ጋ አስቀምጬ ብቻ ላክ ግን ይከብዳል ብዬ ስላሰብኩኝ አካውንት አላስቀመጥኩም። ያው ስልክ ምናምን አስቀምጬላቸው ነበር እና ብዙዎቹ እየደወሉ በቃ እንደት ነው በቃ ያለበት ሁኔታ በጣም እያለቀሱ እያዋሩ በጣም ከባድ ላይ ነበር እና ከአዲስ አበባ እራሱ ዶክተር ላክልኝ በቃ ግን ደውላ ዶክተር ላክልኝ ምናምን ነገር ብላኝ ነበር። ግን ያው ባለው ወቅት ሁኔታ ከባድ ነው፣ ዶክተሩ ላይወጣ ይችላል፣ ግን ደግሞ የሆነ ነገር ቢሆን ጭራሽ ሌላ ነገር ነው ብዬ ያው ችግር የለውም ምናምን ነገር አልኳት እሷን እራሱ እና ብዙዎቹ በጣም እየተጨነቁ ነው የነበረ ነው። አሁን ያለበትን ሁኔታ ማወቅ ስላለባቸው ነው እንጂ ማውራት ኖሮ አይደለም። በዚህ ሰዓት አውራ የምናም ያድቆ። ግን የኔ ያክል እያለቀሱ ሲደውሉ ሲያወሩ ያነበሩ ልጆች በቃ እኔ እንጃ ብቻ አላቅም። መውደድ ቋንቋ ነው ታውቃለህ። የኔ ያክል እየደወሉ ምናምንት ሲሉ በፈጣሪ እኔ ከጎን የምንም ሰው ባይኖር በሀሳብ ማገዛቸው ራሱ ከጎን እንዳሉ ነው የቆጠብኩት እና ትፈልጌ ነው ሌላ ጊዜ በተቻለ መጠን በደንብ ያው ስልትወጣ ያለውን ነገር ታመሰግናቸዋለን። ያለበትን ካወቁ ቤተሰቦች ያው ድንገት ስለሆነ ነው ነገሩ እና ያው እንግዲህ ወንድም እንዳለው ልጆቻችሁ ተጨንቃችኋል፣ ያው እንደምትጨነባቀሉ ምክንያቱም እሱን ትመካከል እንኳን ይህን ያህል ችግር ደርሶብኝ ቀርቶ እንዲሁ እንኳን ሲከፋ ማየት ምን ለማትፈልጉ ብቻ ሁሉም ነገር ለበጎ ነው። እንዴት እንደተፈጠረ ምን እንደሆነ ለኔ በጣም ከባድ ነው ግን የመስታወሰው ነገር ቢኖር እናቴ ጋር ልሄድ እንደነበር ብቻ። ከዛ በኋላ ምንም የመስታወሰው ነገር የለም። አይነት ነገር ይፈጠራል። ስንዞር ግን ሌላ ነገር ነው።

ቀሪቢያ ነው እንደው ሊያስተምረን